እጅግ ያሳዝናል። መውነት የኦርቶዶክሳዊ አድግድያ አሁንም እንደቀጠለ በእሳት ቃጠሎ ምክንያት በወይራ ሰፈር የምትገኘው ነ አስደንጋጭ የካ ሚካኤል ሙሉ ቤተሰቦች በግፍ ተገደሉ። ማንም ያልጠበቀው ክስተት በአዲስ አበባ። ሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ ዛሬም ደግሞ በዩቲዩብ ቪዲዮ ወደናንተ ተመልሽ መጥቻለሁ። ለምን እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ ጀምሩ ስል በሉል እግዚአብሔር ስም እጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እስከመጨረሻው ድረስ እንድትከታተሉን ጋበዝ ናችሁ። እስቲ ዛሬም በሀዘን ዜና ዛሬም በመጥፎ ዜና ነው ተመልሰን የመጣ ነው። ኦርቶዶክሳን ባለማተቦች እንግዲህ የካ ሚካኤል አካባቢ ያለችው የኪዳነ ምሕረት ቤተክርስቲያን እንግዲህ አደገኛ የእሳት ቃጠሎ እንደደረሰ ያለው መረጃ እያደረሰን ይገኛሉ ማለት ነው። አዲስ አበባ ላይ እንደዚሁም አዲስ አበባ አካባቢ እጨጌ ዮሐንስ ቤተክርስቲያን እንግዲህ ወይራ ሰፈር ያለው የቅድስት አርሴማ ቤተክርስቲያን ሙሉ ለሙሉ እንደተቃጠለና ታቦተ ሕጉ ብቻ እንደተረፈ ያለው ነገር እያመለክታል። እንግዲህ የቅድስት ቤተክርስቲያናችን በሰሜን በደቡብ በምስራቅ ላይ በአራቱም አቅጣጫ እንደ ችቦ መንደዷ አሁንም እንደቀጠለው ነው እየተመለከትን እንገኛለን። እነዚሁም በአርሲ ኦርቶዶክሲያን ባለማተብ በመሆናቸው ብቻ አንገታቸው ላይ ማተብ በማሰራቸው ብቻ በግፍ ተገድለዋል፣ ተጨፍጭፈዋል። እንግዲህ ቤተሰቦች አሪሲ ላይም እንግዲህ በግፍ ቤተሰቦቻቸው እንዳጡ እየተመለከትን እንገኛለን። ሙሉ ቤተሰብ ኦርቶዶክስ በመሆናቸው ምክንያት ተገድለዋል፣ ተጨፍጭፈዋል ማለት ነው። በትናንትናው እለት እግዚአብሔር አምላክ ለሀገራችን ለኢትዮጵያም ለተዋዳይ ደጉን ጊዜ እንዲያመጣልን እንጸልይ። ኦርቶዶክስ ያን ባለመተቦች ከእግዚአብሔር በታች ማን የሚጠብቀን አንዳችም አካል እንደሌለ እየተመለከት እንገኛለን። በእሳት እስኪ ቪዲዮዎች ያሉ በርከት ያሉ እነሱ ቪዲዮዎች ተመልክተን እንመለስ። መጨረሻ ላይ ሀሳብ የምንሰጥበት ይሆናል። ወደ ቪዲዮቹ። የነቢያት ጾም እንግዲህ አሁን ነገ ይጀምራል። ጾማችሁ የማታውቁ ሰዎች መጾም አለባችሁ ዘንድሮ ረስታችሁትም ድንገት ልትበሉ ያሰባችሁም ሰዎች ካላችሁ ጾሙን ትጠብቃላችሁ። በመጀመሪያ የነቢያት ጾም ከሰባቱ አጽዋማት አንዱ ነው። የአዋጅ ጾም የሚባሉት ሰባት አጽማት አሉ። ከዛ ሰው ደግሞ በፈቃዱ የሚጾመው ጾም ይኖራል። እንደ ጳጉሜ ወይም ደግሞ ዘመነ ጽጌ ላይ ሰዎች ሊጾሙ ይችላሉ። ይሄ የሚነገር ጾም አይደለም። የራስ ነው፣ የግል ነው። ሰባቱ ግን የአዋጅ ናቸው። ከዛ ውስጥ አንዱ የነቢያት ጾም ነው። ነቢያት ጾመዋል። ለምን ጾሙ? ክርስቶስ ወይ ወረድ መታህ አድነን፣ ከድንግል ተወልደህ አድነን እያሉ ሲጾሙት ነበር። እኛ ለምን እንጾማለን? ሁለት አብይ ነገር። አንድ ከነቢያት ጋር ወዳጆች ስለሆንን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን። አንድ መሆናችን እናሳያለን። ሁለት ክርስቶስ ደግሞ እነሱ ውረድ፣ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የነቢያት ጾምን ከሰባቱ አጽዋማት አንዱና ዋናው ነው። በእሳት ቃጠሎ ምክንያት በወይራ ሰፈር የምትገኘው ንዋተ ገነት ቅድስት አርሴማ ቤተክርስቲያን ከታቦቱ በስተቀር ሙሉ ለሙሉ ንዋተ ቅድሳት ሳይቀሩ በእሳት አደጋው እንደወደሙ ነው የተነገረው። የአደጋው መንስኤ ነው የተባለውም የኤሌክትሪክ መስመር ችግር ምክንያት ሲሆን ቤተክርስቲያኑ ሙሉ ለሙሉ ከዚህ ወደዚህ ነው የተቀየረችው። እጅግ በጣም በሚያሳዝን ሁኔታ እዛ አካባቢ ላይ የሚገኙ ማህበረሰቦች እንዲሁም ደግሞ ምእመናን አዝነው እና ተክሰው እንግዲህ ዛሬ ጠዋቱን አካባቢ ላይ ተገኝተዋል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተክህነት ስር የምትገኘው ሰማይ ገነት ቅድስት አርሴማ ቤተክርስቲያን እንዲሁም ደግሞ መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን ነበሩ። ነገር ግን ቅድስት አርሴማ ቤተክርስቲያን በአደጋው ምክንያት ሙሉ ለሙሉ እንደተቃጠል የተነገረው ታምራዊ በሆነ ሁኔታ ታቦቱ ምንም አይነት አደጋ እንዳደረሰበት እንግዲህ ተነግሯል። የመረጃው ባለቤት የአዲስ አበባ ከተማ ሀገረ ስብከት ነው። በአዲስ መረጃዎች መልሳለሁ። የፕላስ ምልክቷን ተጫናችሁ ቤተሰብ ሁኑ። መልካም ቀን። በማለዳ አሳዛኝ ዜና ተሰምቷል። በምስሉ ላይ የምትመለከቱት ቤተክርስቲያን ሙሉ ለሙሉ ወድሟል። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ስር የወይራ ሰፈረገነት ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ቅድስ ቅዱስ ዮሐንስ ቤተክርስቲያን የሚገኙ ሲሆን ዛሬ ለሊት በሚያሳዝን ሁኔታ እንደምትመለከቱት ቅድስት አርሴማ ቤተክርስቲያን ሙሉ ለሙሉ ወድሟል። የአዲስ አበባ ሀገረ ስብከት ሚዲያ እንደዘገበው ከሆነ የቃጠሎ መነሻ የኤሌክትሪክ ችግር መሆኑንና ከቃጠሎም ከታቦቱ ውጭ ሌሎች ንዋየ ቅዱሳት ሙሉ ለሙሉ ወድመዋል። እጅግ ያሳዝናል። በእውነት የኦርቶዶክሳዊያን ግድያ አሁንም እንደቀጠለ መሆኑ ተሰምቷል። በሽርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ ሶስት ሰዎች ተገለው አራት ሰዎች ደግሞ ታግተዋል ሲል የአርሲ ሀገረ ስብከት አስታውቋል። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ታጣቂዎች አሁንም ምዕመን ላይ እንግዲህ ግድያና እገታ መፈጸማቸው የዞኑ ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ አመሻሽም ለቲክፋ ኢትዮጵያ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑትና ስሜ ቢጠቀስ ለደህንነት ያስጋኛል ያሉ አመራር እኛ ጋር የምስራች የለም፣ ሽርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ ሶስት ሰዎች ተገለዋል አራት ሰዎች ታግተዋል ሲሉ ተናግረዋል። ግድያው የተፈጸመው በአርሲ ሆንቆሎ ዋቢ ወረዳ ድንበር በሆነው በሽርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ለቲክቫ ኢትዮጵያ ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሐዘን እንደተሰማቸው የገለጹት የሀገረ ስብከቱ አካልም ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጪ ምንም ማድረግ እንዳልቻለም አስረድቷል። አሳዛኝ መረጃ በቤኒሻንጉል ጉምዝ ክልል መተከል ዞን ቡለ ወረዳ በኩጂ ቀበሌ ውስጥ ዛሬ በንጹሃን ዜጎች ላይ በተፈጸመ ጥቃት ከአርባ በላይ ሰዎች መገደላቸው ታወቀ። በዞኑ በኩጂ ቀበሌ ውስጥ ታጣቂዎች ዛሬ ቅዳሜ ህዳር 13 ጠዋት በፈጸሙት ጥቃት ከአርባ በላይ ሰዎች ሕይወታቸው ማለፉና በርካታ በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡም ታውቋል። ጉጂ ተብሎ በሚጠራው በዚህ ቀበሌ በ2013 ዓ.ም 298 ሰው በጉምዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑ ይታወሳል። በአሁኑ ጥቃት ደግሞ ከአንድ ቤተሰብ አባላት ስድስት ሰዎች የተገደሉባቸው እንዳሉ የታወቀ ሲሆን በአካባቢው በአብዛኛው የሺናሻ ብሔር አባላት የሚኖርበት ሲሆን፣ ከሟቾቹ መሃል አብዛኞቹ የብሔሩ ተወላጆች መሆናቸውም ታውቋል። በአሩሲ ሸርካ ሶስት ኦርቶዶክሳውያን ዛሬ ተገድለዋል። የኦርቶዶክሳዋ ግድያ እንደቀጠለ ነው። ሁለቴ ቪዲዮ ፖስቼ ሁለቴ ማስወረድ ነው። አካውንታችሁን ስገብታችሁ ኮፒ ሊንክ አርጉ። የኦርቶዶክሳውያን ግድያ በአሁኑም እንደቀጠለ ነው። ለማን እንደምንጨው ግራ ገብቶን ዝም ብለና ምን እንደምናረግ አላውቅም። ትኩረት ለቦሌ ሚካኤል። ሁላችሁም የሊቀ መልአኩ የቅዱስ ሚካኤል ወዳጅ ይሆናችሁ። ስለ ቤተ ክርስቲያን ይመለከተኛል ያገባኛል የምትሉ በጠቅላላ 12 12 ጊዜ ኮፒ ሊንክ እያደረጋችሁ ትኩረት ለቦሌ ሚካኤል ቤተ ክርስቲያን እያላችሁ ኮሜንት መስጫው ላይ ጻፉ እንግዲህ ኦቲሲ የምዕመን ነበር መሆን የነበረበት የአስተዳዳሪና የጸሐፊ ሆኗል። ዜናውን ስሙት። በቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎሪዮስ ቤተ ክርስቲያን የሚገነባው አንደኛ ደረጃ ትምህርት ቤት ትውልድን በስነመ እንግዲህ ለአስተዳዳሪና ለጻፊ ጻፊው እጁ እጄ ረጅም ነው ያለው። እንግዲህ በኢዮቲሲ የውሸት ዜና ሊያሰራ ነው ማለት ነው። ስለዚህ ባለማዕተብ ኦርቶዶክሳ እኛ ነን፣ ምዕመን የቤተ ክርስቲያኗ ባለቤት እኛ ነን። እኛን ነው የሚያገባው እኛን ነው የሚያገባው። ምንም የተሰራ ስራ የለም። ከአሁን በፊት ትልቅ ህንፃ አለው ቀለበት መንገዱ ላይ ለትምህርት ቤት ነው የተሰራው ተብሎ ለአትክልት ቤትና ለሱቅ አከራይተውት ይኸው አሁን ድረስ። አሁን ደግሞ የሆነች ቦለኬን ነገር ጀምረዋል። ትምህርት ቤት በሚል ሰበብ ሊበሉና ሊበዘብዙ ማለት ነው። እኛ ጥያቄያችን እስካልተመለሰ ድረስ ከቤተ ክርስቲያናችን ላይ አይናችንን አንነቅልም። በሽርካ ወረዳ ጋዶ ጉና የሚባል ከተማ በግምት አስር ኪሎ ሜትር ራቅ ብሎ የሚገኝ ስፍራ በትናንትናው ዕለት ለአርብ ለቅዳሜ አጥቢያ ማለት ነው እንግዲህ በዚህ በሽርካ ወረዳ በሆንቆሎ እና ዋቤ አዋሳኝ ሚታና ሂንዴሳ ቀበሌ የምትገኝ ሚታና ቅዱስ ዮሐንስ ቤተክርስቲያን ነው ትናንትና አርብ ማለት ነው ጥቅምት ህዳር 12 ማለት ነው። ቅዱስ ሚካኤል በዓሉ በተከበረበት እለት ምሽት ነው እንግዲህ አደጋ የደረሰባቸው። የተገደሉት የአንድ ቤተሰብ አባላት ናቸው። አንደኛ ባትሪ ጎሳ፣ ሁለተኛ ብርሃኑ ታዱ የባትሪ የወንድም ልጅ ነው፣ ሶስተኛ መብራቱ ባትሪ የተባሉ ናቸው። አራተኛውና በጣም አደጋ ደርሶበት ወደ ሆስፒታል የተወሰደው አቡ ካሳ ይባላል። በጣም በከፍተኛ ደረጃ ተጎድቶ ወደ ሆስፒታል ተወስዷል። ከነኚህ ደግሞ ከተገዳዮች እና ከተጎጂዎች ውጭ የተገደሉት ሶስት ናቸው። እንዳልኳቸው አንደኛው ባትሪ ካሳ፣ ሁለተኛ ብርሃኑ ታዱ፣ ሶስተኛ መብራቱ ባትሪ ይባላሉ። ተጎድቶ ደግሞ ሆስፒታል የገቡት ደግሞ አቡ ካሳ ይባላል። እነኚህ አራት ናቸው። ከከብቶቻቸውና ድጋሚ ደግሞ ከቤተሰቦቻቸው ጋር የተወሰዱት ደግሞ ሰለሞን ታዴ፣ ገብሩ ካሳ እና ንጋቱ ካሳ የተባሉ ሰዎች እነኚህ ደግሞ ከነከብቶቻቸው ከብቶቻቸው ተወስደው ነው አሁን ያሉበት አይታወቀው። ይሄ ብቻ አይደለም ታዲያ የዚህ ጥቃት ማነው ዋና ተባባሪ ማንነው ከተባለ ግድያውን የፈጸሙትም ያስፈጸሙትም የቀበሌው ሊቀመንበር የሆኑት አቶ ከድር ኢርቦሼ የሚባሉ በአክራሪ ስልምና በውሃብያ እምነት ውስጥ ያሉ ናቸው። እንግዲህ እኚህ ናቸው ታጣቂዎችን አስታጥቀው እሳቸው ከፊት እየመሩ በሊቀመንበር ደረጃ ማለት ነው። አቶ ከድሬ የተባለ ሰው ናቸው። የሊቀመንበሩ ትዕዛዝ ደግሞ ከወረዳው አስተዳዳሪ ይወርድላቸዋቸው። ሊቀመንበሩ ይህን ሄዶ አደጋው እንዲያደርስ ይህን እነ የክርስቲያን ቤተሰቦችን እንዲገል ደግሞ ትዕዛዝ የመጣለት ከወረዳው አስተዳደር ነው። እሳቸው አስገዳያችን፣ ዋናው የወረዳው አስተዳዳሪ ደግሞ ወይ ግድያውን እንዲገደል ኦርደር ያደረገው ሰው ደግሞ አቶ ጣሂር አሚኖ ይባላል። ይህ ግለሰብ ማለት ነው፣ ጣሂር አሚኖ የሚባለው ይህ ግለሰብ ይህ ግለሰብ ነው። እንግዲህ ከወረዳው ወደ ቀበሌው ትዕዛዝ አውርዶ የቀበሌው ሊቀመንበር ደግሞ ከፊት እየመራ ዋሀቢያ ቲሙን ይዞ ታጣቂዎቹን ይዞ ከፊት እየመራ እነኚህ ሶስቱ ክርስቲያኖችን የገደለው አንደኛውን አሰቃቂ ሁኔታ ደብደበውት ወደ ሆስፒታል የገባው ሶስቱ ደግሞ ከነ ከብቶቻቸው ወደ ጫካ ይዟቸው የገቡት በዚህ ሊቀመንበር በዚህ ዋና የዞን የወረዳው ኃላፊ ነው። ከዛ ኋላ ደግሞ የቀበሌ ሊቀመንበር ደግሞ ከድር ሂርቦሼ የሚባለው ሰው ደግሞ ውሃዊነቱን ተጠቅሞ ጭፍጨፋውን ፈጽሟል ማለት ነው። ከዚህ ጋር እንደው ሳንርቅ የጀርመን ሀገረ ስብከት እንግዲህ መግለጫ አውጥቷል። ጥሩ መግለጫ ነው ያወጣው፣ ጠንከር ይላል። ምንም ቢሆን አትሊስት ይሻላል። የዚህ ሀገር ሊቀ ጳጳስ አባ ዲዮናስዮስ ይባላሉ። እሳቸው ናቸው ከዛ ሆነው ጠንከር አድርገው በእንግሊዝኛ ለሚመለከታቸው አካላት በሚገባቸው ቋንቋ እንዲደሉ ያደርጉት። በነገራችን እኔ የውጭ ሀገር ሚዲያዎች ሰሙት አልሰሙት ያን ያህል እንትን ላይ ልጃል። ምክንያቱም ናይጄሪያ ላይ እየተከስተ ያለውን እያየ ነው ናይጀሪያ ቢያንስ በቀን አስር ሰው ሳይገደልባት አይውልባት። በእንግሊዝኛ ዜናዎች ይሰራሉ። እኛ ራሱ ንረዋጥበት የነበር ሊለን ፔጅ ናም ነገር እንዲዘግቡ ስንላች ነበረዋስ የናይጄሪያን ጉዳይ ይዘግባሉ። ግን ይታወቃል። ማንም ሰው ፍንክች በጠቅላይ ሚኒስትር በፕሬዚዳንት ደረጃ ነው እየተዋሻ ያለው ምንም እየተፈጸመ አይደለም ብሎ የሚዋሸው ነገር። ግን ቀብራቸው ይታወቃል። ግድያቸው ሁለት መቶ ክርስቲያኖች ታፍነው ከትምህርቶቻቸው ከማደሪያ ትምህርቶች አላ ትምህርቶች አሉ። በተለይ በዚህ

አንገታቸው ለሰይፍ መዳረጉ ይዘነጋ ዛሬም በምስራቅ አርሲ ግድያ ዜና ሰምተናል ደግሞ የዛሬው ግድያ የቀበሌው ሊቀመንበር ማስፈጸማቸው ነው በጣም አናዳጅ የሚያደርገው የኦርቶዶክሳውያን ሞት ለምደነዋል በተለይ አርሲ ላይ የዛሬው ግን ለየት የሚያደርገው የቀበሌው ሊቀመንበር በወረዳው አስተዳደር ተመርቶ ትዕዛዝ ሰጭነት የተፈጸመ ግድያ ነው የት ነው በኦሮሚያ ክልል በአርሴ ዞን በሽርካ ወረዳ ሚታና ሄኔሳ ቀበሌ ሚታና ቅዱስ ዮሐንስ ቤተክርስቲያን አጥቢያ ህዳር 12 ለህዳር 13 አጥቢያ በሃይማኖታቸው ምክንያት ተለይተው ተገልለዋል። እናት ፓርቲም በዚህ ጉዳይ ላይ መግለጫ ሰጥታለች። የተገዳዮቹ ስም ዝርዝር ደግሞ አንደኛው ባትሪ ካሳ፣ ሁለተኛው ብርሃኑን ታዱ የባትሪ ካሳ ወንድም ነው፣ የወንድም ልጅ ነው ሶስተኛ መብራቱ ባትሪ የተባሉ ኦርቶዶክሳውያን ናቸው። አቦ ካሳ የተባለው ደግሞ በጣም በአሰቃቂ ሁኔታ በሞትና በህይወት መካከል ሆኖ ሆስፒታል ይገኛል። ከነ ከብታቸው ተሰደው ደግሞ ወደ ጫካ የተወሰዱ ሶስት ሰዎች አሉ። እስከነ ከብታቸው እስከነ ሀብት ንብረታቸው የተወሰዱ ሰዎች አሉ። ከእነሱ መካከል ሰለሞን ታዴ ገብሩ ካሳና እና ንጋቱ ካሳ እነኚህ ሶስቱ ደግሞ እስከነ ከብታቸው ተወስዷል። ድድገምላቸው ማቾቹ ባትሪ ካሳ፣ ብርሃኑ ታዱ የባትሪ ካሳ ወንድም ልጅ ነው። እነኚህ እንዳለ አንድ ቤተሰብ ያሉ ሰዎች ናቸው። መብራቱ ባትሪ እነኚህ ሶስቱ የሞቱ ሲሆን አቡ ካሳ ደግሞ ታሞ በሞትና በህይወት መካከል ላይ ሆኖ ሆስፒታል ይገኛል። ከነ ከብቶቻቸው ተይዘው የሄዱ ደግሞ ሰለሞን ታዴ፣ ገብሩ ካሳ እና ንጋቱ ካሳ የተባሉ ሰዎች ደግሞ እስከነ ከብታቸው ተወስደዋል። በጣም ያናደው እንዳልኳችሁ ይህን ነገር የቀበሌው ሊቀመንበር አቶ ከድር ኢርቦሽ የተባሉ ሰው አቶ ከድር ኢርቦሽ የተባሉ የቀበሌ ሊቀመንበር ነው። ይህን ወሃቢዎቹን ይዞ ሄዶ በቤታቸው ምሽት ላይ ያስገደላቸው። የሚገርመው ደግሞ የቀበሌ ሊቀመንበር ብቻ መሆኑ አይደለም። የዚህን ሊቀመንበር ደግሞ ትዕዛዝ የሰጠው ደግሞ የወረዳው አስተዳደር ነው። የወረዳ አስተዳደር ደግሞ አቶ ጣሂር ይማኖ ይባላል። አቶ ጣሂር ይማኖ የወረዳ አስተዳደር ናቸው። የወረዳ አስተዳደር ለቀበሌ ሊቀመንበር ትዕዛዝ ሰጥቶ የቀበሌ ሊቀመንበር ደግሞ ከድር ኢርቦሽ የሚባል ሰው ደግሞ ታጣቂ ጫካ ያሉ የውሃበያ ሙስሊሞችን ይዞ ሄዶ እነኝህን ቤተሰቦችን ሶስቱን ገሎ አንደኛው ለአልጋ አብክተው ሶስቱን ደግሞ እስከነ ከብቶቻቸው ወስደውታል። በመንግስታዊ መዋቅር ነው ገዳዮቻችን ወሃብያና መንግስት ናቸው። ምንለው? ለዚህ ቸርኩ ጦርነት መቆም አለበት። እማን ጋር እኮ እማን ጋር መንገድ መከፈት አለበት። አዎ እንዴ፣ ሌላ ቢጠፋ ዜጋ መንገድ ያጣል እንዴ በገዛ አገሩ? መሪዎችም ስሙ ክፉ አደለ ይሄ። ዜጋው አልቆ ምን ይኮናል? ለሀገርስ አታስቡም? እን በቤተክርስቲያን ስንሄድ ካህናት ይታረዳሉ ምዕመናን ይሞታሉ፣ ቤተ ክርስቲያን ይቃጠላል፣ ዜጎች እየተላለቁ ነው። እስበሳቸው! ምንም ጠላት ሳይኖር እኮ ይህ ሁሉ አባት መስቀል ይዞ ይህ ሁሉ ካህን እንዴ እንዴት ሰላም ይጠፋል? አንዲት ኢትዮጵያት አንድ ሀገር መጠበቅ ይህ ሁሉ ሽማግሌ እንዴ አትጋደሉ ማለት ነውር አይደለም። እዚህ ጥሩ ነው። ይቺ የተባረከች ከተማ እንደው ሲበዛ ካላጠፋናት ሰላም ናት። እዚያ ማዶ ምን አለ ባል ይከበራል፣ እዚያ አይከበርም። እና ዘመዶቼ ልብ እንግዛ ልብ እንግዛ፣ ሰው እንሁን፣ ኢትዮጵያውያን እንሁን። አዲስ አመት ምን ሆኖ አዲስ አመት እኮ አዲ ቁጥሩ ነው። እንዲ አዲስ አመት መቆም አለበት አለበለዚያ ንፍሩ ውሃ እኮ እየዘነበ ነው። ሌላ ምን አለ ማት እኮ ስሜጣ ሁል ጊዜ በአንድ አቅጣጫ አይደለም። በሽታ አንድ አይደለም። ማን እውነት ይናገረን? ቤተ ክርስቲያን ይዙ ካልተናገረ ልጁን የሚያሳድግ ሰው ማ አይችልም እኮ እንዴ፣ ዜጎች ለምን ለምን ወንድም ወንድሙን ለምን እን ወንድሙን ስ የሚገሉ አይምሮ ጤነኛ ነው እንዴ? እንዴ መጨረሻ ውስጥ ምን ይባላል? ይበቃል እኳያም ነው አላተረፍ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 ይችን ሃይማኖት የመሰረታት የቆረቆራት ራሱ ክርስቶስ እንጂ አማራ አይደለም። ልክ እንደ ኦሮሚያው፣ ልክ እንደ ደቡቡ አንድ የአማራ ተወላጅ አማራ ክልል ቤተ ክርስቲያን ሄዶ ነው ስርዓተ ጥምቀት የሚቀበለው። አያስከንም እንዲህ አይነቱ ፍልስፍና፣ ይሄ የወረደ የወደቀ አስተሳሰብ ነው። እኛ ስንጠመቅ በአብ በወልድ በመንፈስ ቅዱስ በአንድ አምላክ አይተባችንን አንበጥስም በማለት

ክርስቲያኖኒ ኤርትራ ጅሩ ክርስቲያኖኒ ደኑን ሳኒ ጅሩ ማረ ኩኑንዱምቱ አማራ የቻዳ ሚት ኦርቶዶክሲ ቄሲን ኦርቶዶክሲ ቢሻን ፉዴ ኦሮሞ ገራ

ሰማዓታት እንጂ አንቆጥርም ሬሳ አምነው የሞቱትን ስለማንረሳ እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። አሁንም ያሪስ ኦርቶዶክሲያኖች ይጠራሉ። ያቤል ደም ዛሬ ይጠራል። ነገር ግን ሰሚ ያጣ ጩኸት ሆኖ እንዳልጮኸን ተቆጥረናል። ጮኸን ጮኸን እንዳልጮኸን ተቆጥረናል ማለት ነው። እግዚአብሔር አምላክ ለኛ ለተዋዱ ዝደግ ጊዜ ያምጣልን። አዲስ አበባ ላይ የሚገኙ ቤተክርስቲያኖችም እንግዲህ እንደነዚህ አይነት አደጋ እየደረሰባቸው ይገኛሉ። በእሳት በውስጥም በውጪም ቻማኔቴዎቹ ቅዱስ ቤተክርስቲያናችን ተጨንቃ ትገኛለች። ልጆችሽ በሃይማኖት ጸኑ ሞትንም ሳይፈሩ ስለ ኦርቶዶክስ ተዋህዶ ባለመሰከሩ ይታወስ ቅዱስ ስማቸው ይዘከር ሰማዕትነታቸው በላይ በሰማይ ላይ በሰማይ መጽሐፍ ላይ በቀለም ወርቁ ተጽፏል ስማቸው አክሊል ተሰጧቸው ጸንተዋል እንደ ቅዱስ ቃሉ ጸንተዋል እንደ ወንጌሉ። እንግዲህ የተዋህዶ ልጆች በሰሜን፣ በደቡብ፣ በምስራቅ በምራብ ላይ ቅዱስ ቤተ ክርስቲያን ለማትረፍ እያሉ አንገታቸውን ለሰይፍ አሳልፈው እየሰጡ ይገኛሉ። እንግዲህ ማተባችንን አንገታችን ላይ ነው እጃችን ወይም እግራችን ላይ ያለ የሚያሰር ነው እስከ ሞት ድረስ ለመታመን ነው በማለት እንግዲህ ብዙ ኦርቶዶክሳውያን ባለማተቦች አንገታቸውን ለሰይፍ አሳልፈው እየሰጡ ነው እንግዲህ እኛ ኦርቶዶክሳውያን ባለማተቦችን የሚገሉን የሚያሳድዱን እየበዙ ነው የሚገኙት ሁሉም እየተነሳ አፉን ይከፍታል ሁሉም እየተነሳ ይገለናል ማለት ነው አባቶቻችን አሁንም ዝምታቸው መስበር አልቻሉ አሁንም አንድነታቸውን እያጡ ይገኛሉ አባቶቻችን የመንጋው መሪዎች ጠፍቷል ኦርቶዶክሳውያን ባለማተቦች ወይሳ ተደናግጠው ነው የሚገኙት በሰሜን በደቡብ በምስራቅ በምዕራብ ላይ ያሉት እንግዲህ የድረሱልን ጥሪ እያሰሙ ይገኛሉ አንድም የሚሰማቸው አካል እንደሌለ እየተመለከት እንገኛለን ለኛ ኦርቶዶክሲያን ደጉ ጊዜ ግዚያ ያምጣልን። ጮህን ጮህን እንዳል ጮህን ተቆጠረናል ነው ነገሩ። እግዚአብሔር አምላክ ደጉ ጊዜ ያምጣልን። በቀጣይ ወቅትና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የደወል ምልክቱን ይጫኑት። አበረታቱን። ኦርቶዶክሲያን ያን ባለማተቦች ወዳችኋለሁ። የሞቱት ወገኖቻችን ረድኤታቸው በረከታቸው ይደርብን። ነፍሳቸውን ከደጋጎቹ ከኢሳክ አብርሃም ከያዕቆብ ጋር ይደምርልን። ወዳችኋለሁ።